መሰንበቻን ኤፍኤም አዲስ ዘጠና ሰባት ነጥብ አንድ ላይ በተለያዩ ጉዳዮች እያደመጣችሁ ትገኛላችሁ። አብራችሁን ስላላችሁ እናመሰግናለን። ለታላቁ ሀገራዊ ክንውን የኪነ ጥበብ ሙያተኞችን ያሳተፉ ስራዎች ተከናውነው በቅርብ ለአድማጭም ለተመልካችም በአጠቃላይ ለኪነ ጥበብ ቤተሰቡ እንደሚቀርቡ ሰምተናል። በዚህ አይነቱ ሂደት ላይ ተሳትፎ ካደረጉት መሀል አንዱ ነው ዘለቀ ገሰሰ በተለይ የሀገራዊ ምክክር ኮሚሽን በዚህ ዓመት እንደ ሀገር የምክክር ስራዎችን ያከናውናልና ና ለዛ ውስጥ አንዱ ማህበረሰብን ለማንቃት የኪነጥበብ ስራዎች እጅግ ብዙ ያስፈልጉታልና በዛ ከተሳተፉ ቀድመውም ከሰሩት መሀል ነው እና አሁን ደግሞ በርካቶች እየተሰባሰቡበት ስላለው ስለተሰራውም የጥበብ ስራ በተወሰነ መንገድ ቆይታ እናደርጋለን ከሱ ጋር ዘለቀን አግኝተነዋል ሰላም ዘሌ እንደምን አለ ጠፍተሃል በጣም አልጠፋው አለው አለው በአዲስ ስራ የለህማ የተለያየ ስራ ስለምሰራ ነው ሁሌ እንግዲህ ሚዲያ ላይ ነው ሙዚቃ ግን ቆየህ እኮ ከሰራ። በጣም ትክክል ነው። ሙዚቃም ያው አሁን መጨረሻ የዛሬ አመት ያወጣሁት ያው እንመካከር የሚለው ለምክክር ኮሚሽን የሰራሁት ነው። ከዛ በፊት ደግሞ ሰላም ሰላምን ሪሚክስ አድርገነዋል። ከዛ በፊት ደግሞ እስማኤል ኢትዮጵያ ሚል በፈረንጆቹ ሁለት ሺ አስራ ስምንት ወጥቷል። አሁን ደግሞ የሚቀጥለው አመት አንድ አልበም ለማውጣት እየሰራው ነው እንዳልከው ሀገራዊ ምክክርን አስመልክቶ አንድ ስራ ሰርተ ነበር። በዚህ ዓመት ከሚጠበቁ ትላል ጉዳዮች መካከል አንዱ የሀገራዊ ምክክር ስራ ነው እና እንደ አንድ የኪነጥበብ ሰው፣ እንደ አንድ ኢትዮጵያዊ ይሄ የምክክር ተግባር ስራ እንዴት ያለ እድል ይዞ ይመጣል ብለህ ተስፋ ታደርጋለህ? አሁን የመጣው ገ ያመጣው እድል ከዚህ በፊት ያለፉን እድሎች ናቸው። ባለፉ አመታት ውስጥ ችግሮቻችንን በመነጋገር የመፍታት እድል ነበረን። በተለያዩ ጊዜያት ውስጥ አንድ አራት አምስት ያልፎናል ባለፈው ሀምሳ አመት ውስጥ እና አሁን ይሄ እድል አንዳንዴ ጊዜ የሚያመጣው ነገር አለ። ይሄን እድል እንስጠው የሚለውን እኔ ከዚህ በፊትም በአርቲስትነቴም በታዋቂነቴም በህዝብ ፍቅርም ስላለኝ የአቅሜን ቅሜን እንዴት አድርጌ ነው ተሳትፎ አድርጌ ነገር የምሰው፣ ኮሚሽኑም ሳይቋቋም እዚያ ኤሪያ ላይ ሰራ ነበረ። በእውነቱ እና በእውነት ተስፋ አለው። የባህላችን አይደለም በፖለቲካው ረድፍ እንዲቁጭ ለተደራድሮ ሶሉሽን ማምጣት አንዱ አንዱ መጥለፍ ነው እስካሁን ያለው እና እሱ ላይ እየሰራን ነው በእውነቱ። እንግዲህ ሀገራችን ሰላም ከሌለ ምንም እድገት አይኖርም፣ እና አይተነዋል ባለፈው አምሳ ስልሳ ዓመትና በዛ በእኛም በአቅማችን በምንችለው ያህል ኮንትሪቢዩት ብናደርግ ብንሳተፍ ይሄ ነገር ሊሳካ ይችላል የሚል እምነት አለኝ። ስሰማ ተሳትፎ አለህ በእርግጥ አንተ በራስ መንገድ እና ሌሎች ስራዎችም እየተሰሩ በተለይ ደግሞ በጥበብ ነገሮች ሲዋዙ ጥሩ ነው እና የተለያዩ ተግባራትን እያከናወናችሁ እንዳለ ሰማሁኝ። እንደው ስለሱ ብትነግረን። ተሰባስበን በእውነቱ ታምረ ታምረ የሆኑ የሙዚቃዊ ድራማ ተዘጋጅተዋል ህብረ ዜማዎች ተዘጋጅተዋል። በተለያዩ ቋንቋዎች በአስራ አንድ ቋንቋዎች ደግሞ እንደዚሁ ለዳይቨርስ ለሆነው ህብረተሰባችንም እንዲደርስ እንዲሁ እየተዘጋጀ ነው ያለው ከኛ ከእንግዲህ ከኪነጥበቡ ህብረተሰብ እና ይሄንን አሁን በቅርቡ መሰራጨት ይጀምራል። በእውነት የሚገርሙ አይነት ሀሳቦች ቀርበዋል። ለጨረታ ይበላው ድድር ለውድድርም እና፣ እኔ በጣም ደስ ብሎኛል ኤክሳይትድ ሆኛለሁ። እነዚህን ፕሮዳክቶች ለህዝቡ አድርሰን ህዝቡን ማነቃቃት ስንጀምር በኪነ ጥበቡ በኩል የተዘጋጀ ነው። ደግሞም እኔ በእውነት ስሰማቸው እንዲህ ይነዝራል አንዳንዶቹ መዝሙሮች። የሀገራዊ ምክክር ስራ አጀንዳ የማሰባሰብ ስራዎች ከሞላ ጎደል በተለያዩ አካባቢዎች ሲከናወን ነበር፣ ውጭም ተሰርቷል። እና እንደ አንድ ኢትዮጵያዊ እንደው አጀንዳ የማሰባሰብ ሂደት ላይ አንተ ሀሳብ አቅርበሃል ባህል ያው እንደ ሙዚቀኛም እንደ ኢትዮጵያዊም እና ተሳትፎ አድርገሃል። እንዴት ባለ መንገድ? እኔ በሁለት በኩል ነው ያደረግኩት፣ በአርቲስቶቹም፣ በዳያስፖራም ያው እንግዲህ ተመላሽ ነው። እኔ እንኳ ዳያስፖራ የምትለው ቃል ትንሽ ትከብዳለች። ወደኛ ተቀላቅለሃል፣ ተመላሽ ኢትዮጵያዊ ወጥሮም በዛም በዛኛውም አቅርበናል አስገብተናል። ሁለት ትልቅ ተስፋ አለው። እኔ በሁለቱም ሳይድ አስገብቻለው በኪነ ጥበቡም ረድ እና በዳያስፖራው። በጣም ጥሩ ዘለቀ፣ ምናልባት አንተን ስናነሳ የበጎ አድራጎት ስራ በደንብ እንጠቅሳለን። በተለይ ደግሞ በተለያዩ የሀገራችን አካባቢዎች ላይ ትምህርት ቤቶችን ገንብተ ዜጎች እንዲማሩ በተለያየ መንገድ አስተዋጽኦ ስታደርግ እንደነበረ ይታወቃል። የበጎ አድራጎት ስራ እና እርካታው እንዴት ያለ ነው? እስቲ ከስሜቱ ብትጀምርልን። በእውነቱ እኔ በእድሜ በዚህ በረዥም እድሜ ባሳለፍኩት ጊዜ ውስጥ እነዚህን ትምህርት ቤቶች እጅ ስጎበኝ እና ልጆቹ ላይ የማየው አይናቸው ላይ የማየው እርካታ እና ደስታ እና ተስፋ ከዛ በላይ ደስታ የለም ዓለም ላይ እኔ ጌታ እኔ ትልልቅ ስቴጆች ላይ ፐርፎርም አድርጌያለሁ። ለመቶ ሺ ሰው መቶ ሺ ሰው በቃ ህዝቡ እያበደ ምን እያለ ከነዚህ ጊማርሌ ጋር እና በጣም የሚነዝር አይነት ቦታዎች ላይ ደርሻለሁ፣ ግን እዛ ገጠር ውስጥ ገብተ እነዚህ ሰዎች ጋር እነዚህ ልጆች ጋር ማጠፋው ጊዜ ከዚህ በላይ እርካታ ምንም የለም። ለምን የሰውን ልጅ ህይወቱን ላግዝ ካልክ እውቀት ነው መስጠት። እውቀት ከሰጠው እሱ ራሱ መንገዱን ይቀደዋል የህይወቱ የራሱን ማሳደግ ይችላልና፣ በእውነት እርካታው ትልቅ ነው። በነገር ላይ እንደው ወደ ትምህርት ቤቶቹ ጎራ ስትል ምን ይልሃል ሲያገኙ ታዳጊዎቹ አንዳንዴ እንዲያውም ያው የደስታ ለቅሶ ነው። እንባ ጠብጠብ ይላል አንዳንዱ ጋር። በሄድኩበት ቦታ ሁሉ የሚቀበልል የህብረተሰቡ አቀባበል በቃ አመት በዓል ነው ብታየው። ሲሄድ የሚያደርጉልኝ አቀባበል በቃ የመጨረሻ ዝቅተኛ ገቢ ያላቸው የገበሬ ቤት ህብረተሰብ ውስጥ ነው ሄደን የሰራ ነው ያው የሌለበት ትምህርት ቤት ስለሆነ አቅም ያለው ሰው ወደዚህ እንዲህ አይነት ነገር ውስጥ ቢሳተፍ ለዚህ ነው ሚዲያ ላይ ምን የምናገረው ይህን ነገር ቢያደርግ በጣም ጥሩ ነው። አገር ለመቀየር ይችላል ብዬ አምናለሁ። በጣም ጥሩ እንደው ትምህርት ቤት እውቀት የሚገበኝበት የነገ ትውልድ የሀገር መሪም ብዙ በብዙ መንገድ ትላልቅ ያተኛ የሚወጣበት እንደመሆኑ መጠን ትምህርት ቤቶች ላልተገባ አገልግሎት መዋል የለባቸው፣ መጠበቅ አለባቸው እና እንደ አንድ ትምህርት ላይ እንደሰራ ሰው መልእክትህ እንዴት ያለ ነው? እሱን ንገረንና አንድ ስራ እንጋብዘን እንሰናበታለን። ሀሳብ ልዩነት ኖሮን እስከ ግጭት ያደርሰንም። ትምህርት ቤት እኮ የሚጋጩት ሁሉ እኮ ከዛ ነው የወጡት። እንዴት እሱ ይጠፋል? ያ ትልቅ ስህተት ነው በእውነቱ በእውነት ከትምህርት ቤት እና ከጤና ተቋማትን ከመጉዳት እንደው ቢቆጠቡ ጥሩ ነው ለምን ሁሉም እኮ ሀሳብ ልዩነት አለው ሀሳብ ልዩነቱን እኔ በድርድር እና በንግግር ልንፈታ እንችላለን የሚል እምነት አለው ለምን የኢትዮጵያ ሶሳይቲ እኮ ጥንታዊ ነው የሰለጠነ ነው እንደው ጥሩ አይነት አመራርና እንትን ነው እንጂ የሚያስፈልገን በእውነት ህብረተሰቡ የነቃ ነው። ለምን የእነዚህ ቦታዎች በጣም ዝቅተኛ የድሃ ድሃዎችን ነው ሰርቭ የሚያደርጉት እና እነሱን ሄዶ ማውደም ማንንም አይጠቅማል። ስለዚህ ያንኑ ያንኑ ድሃ ኮሚኒቲ ነው እንደገና ወደ ኋላ የሚመልሰው ከዛ ብንቆጠብ። እሺ፣ ዘሌ በጣም እናመሰግናለን። አድማጮች ዘለቀን ጋብዘን እንመለሳለን።